የነገስታት ንጉስ ነው። ምንም ትልቅ ነገር አይደለም። አሁን ኢየሱስን ጌታ ያደርገው ማን ነው? የእሱም ንጉስ ነው ኢየሱስ ክርስቶስ። አሁን ያልከው ማን እሱ ላስገዛለት የሚገዛ ንጉስ ነው። ችግር የለው። የሚገዛው ነ አንድ አንድ ጥያቄ ኖሮኝ ነው የገባሁት። እና በጠየቀ በፊት የኔን ጥያቄ መልስልኝ። ስትጀምር አሪፍ አገላለጽ ነው የገለስከውና ያገለጻ ደስ ስለሚል እሱ ገለጻ ላይ ትንሽ ነገር እኮ የእኛ መጽሐፍ፣ እኛ መጽሐፍ ላይ ስለ ኢየሱስ ክርስቶስ የተጻፈ አለ። ክርስቶስ የጌቶች ጌታ እንደሆነ የተጻፈ አለ። ከፈለክ ትክክል ነህ። የጌቶች ጌታ መሆኑ አዲስ ነገር አይደለም። የጌቶች ጌታ አይደለም፣ የጌቶች ጌታ ቢሆንም ጌታ ማን ያደረገው ነው ጥያቄው። ጌታ ነው በቃ፣ ከዓለም ማን ያደረገው ከነበረበት በፊት ጀምሮ ጌታ ነው። ማን ያደረገው ነገርኩ። ኢየሱስ ክርስቶስ አምላክ ነው። አምላክ ከሆነ ደግሞ ጌታ ነው እኮ። ማን ያደረገው ነው ጥያቄ። ችግር የለብኝም። እሱ ጌቶች ጌታ ዩ ችግር የለብኝም። ማነው ጌታ ነው? እኔ ኢየሱስ ላይ ነው እንኳ እንዴ፣ አላህን ማን ጌታ አረገው? ቆይ፣ ኦኬ፣ መረጃ ለስተ በቃ፣ ለአንተ መረጃ ለስተ። የእኛ ጌታ ጌታ የተደረገ ሳይሆን በመደረግ የተገኘ ጌታ ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እግዚአብሔር እና ምንድን ነው? እናንተ ሰቅላችሁ የገደላችሁት ኢየሱስ ክርስቶስ እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይወቃለ ማ ማን ያደረገው? ምን ላይ? ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ሰርፕራይዝ ገነቢ በጣም በቃ ደስ የሚለ ሰዓት ነው የሚሆንልን ኢንሻላህ በዚህ ታምናለህ ጌታ እንደተደረገ አዎ ልክ እንደ ዮሴፍ ዮሴፍም ጌታ ተደርጓል እንደምታውቀው ስለዚህ አርባ አምስት ላይ አላህ ልጅ አለው ብለህ ታምናለህ ማለት ነው ቆይ ቆይ እሱ ላይ እንመጣለን መወለድ ማለት ነው ኢየሱስ ክርስቶስ የተወለደ አይደለም። እሺ መወለድ ዘመናት በፊት የእግዚአብሔር ልጅ ከየት ነው የመጣው? እሺ ካልተወለደ ከየት ነው? ያለ የነበረ የሚኖር ነው ይላል መጽሐፍ ቅዱስ ማንበብ። ያለ የነበረ የሚኖር የተባለው ኢየሱስ ነው። ቆይ አንዴ ይቅርታ፣ አንዴ ለኢየሱስ ነው። ቆይ ቆይ ቆይ ስለመወለድ አውርተሃል። ቆይ አንዴ ስለመወለድ አውርተሃል። መወለድ ማለት ተራሮች ሳይወለዱ ማለት ማለት ነው እኔ ተራሮች ሳይወለዱ አላልኩም፣ ብያለሁ። ምን ማለት ነው? አይ ባይብል ላይ መወለድ የሚለው ቋንቋ ምን ማለት ነው ነው እያልን ያለ ነው። ተራሮች ሳይወለዱ ማለት ማለት ነው። እኔ ተራሮች ሳይወለዱ አላልኩም። ተራሮች ተፈጠሩ እንጂ አልተወለዱም። እናት አላቸው? መዝሙር ዘጠና አንድ ላይ መጽሐፍ ነው የሚለው። ምን አገባኝ እኔ መዝሙር ዘጠና አንድ ላይ። እሺ እኔ ጥያቄ አለኝ። አንዴ የኔን ጥያቄ ብቻ መልስልኝ፣ ነው። ኦኬ፣ በቃ እሺ። ከበደ ማለት ነው፣ ችግሬ ነው። ችግር የለም። አይ ስትገባ ሁለተኛ አርመ ያው እንደዚህ ብለህ ስትገባ ለምትለው ነገር ጥያቄ የጳውሎስ ሰላምታ የጳውሎስ ሰላምታ ቢሆንም ጌታ ከፈቀደ እናንተም ትሉታላችሁ አንድ ቀን፣ እሱን ማለት ነው። ቀጥለሽ አሁን አሁን በእስልምና ደኒ ማለት ነው። ይ የውለ አንድ አንድ ነገር ልንገረ ችግርኒ መንገድ አይ አስባሪፋይ ችግር አሁን የምታመጣውን ደብል ስታንዳርድ አድርጌ ቁጭ ሳረገለ ታየዋለ። ቀጥል ሂድ። ስለዚህ ስፔሲፊካሊ መካ መዲና ይመስለኛል፣ መካ መዲና ላይ ጥቁር ድንጋይ አለ። ያንን ጥቁር ድንጋይ ትሄዳላችሁ ትሰግዱለት፣ አላችሁ። ስፔሲፊካሊ ትስሙት አላችሁ። ስትስሙት ኃጢአትን ያስተሰርያል ብላችሁ ታስባላችሁ። ስለዚህ ኃጢአትን ሊያስተሰረይ የሚችለው እግዚአብሔር ብቻ ነው፣ አምላክ ብቻ ነው። ድንጋይ ኃጢአትን አያስተሰረይም። ስለዚህ ይሄ ጣዖት አምላኪነት ነው ማለት ነው። ድንጋይ ታመልክ። በትክክል በትክክል። እሺ እንደዚያ ከሆነ በቃ ተቀበልኩ፣ ተቀብያለሁ። ኢሳያስ ስድስት ስድስት ላይ ሱራፌልም እየበረረ ወደ እኔ መጣ፣ በእጁም ከመሰዊያው ጉጠት፣ ጉጠት ጋይስ ጉጠት፣ ጉጠት አያችሁ፣ ጉጠት የወሰደውም ፍም ነበር አለ። ከዛስ፣ አፌንም ዳሰሰበትና ምን ዳሰሰበት ጋይስ፣ ሳመው ማለት ነው። አፌንም ዳሰሰበትና እነሆ ይህ ከንፈሮችህን ነክቷልና፣ እሺ ከዛስ በደልህ ከአንተ ተወገደ። ጣዖት አምላኪ ነው ኢሳያስ። አንተም ጣዖት አምላኪ ነህ። ከዛ ቀን ምናለ ኃጢያትህም ተሰረየልህ አለኝ። ጣዖት አምላኪ አንድ ያዘለኝ። እሺ ሁለተኛ ያዝ፣ ሁለተኛ መጽሐፈ እያሱ ምራፍ 4 ቁጥር 26 ላይ ፈትሹ። መጀመሪያ ጋይስ ክርስቲያኖች ጥያቄ ስጠይቁ ፈትሹ፣ የናንተ ምን አለው የሚለው ነገር ማለት ነው። እያሱም ይሄንን ቃል ሁሉ በእግዚአብሔር ህግ መፈዝ ማን ነው? መጽሐፍ ጻፍ አለ። ታላቁም ድንጋይ ምን ድንጋይ አለ? ምን ድንጋይ አለ? ታላቁንም ድንጋይ ወስዶ ምን አረገው? በእግዚአብሔር መቅደስ አጠገብ ከነበረችው ከአድባር ዛፍ በታች አቆመው። ከዛስ ምን አረገው? እያሱም ለሕዝቡ እነሆ የተናገረንን የእግዚአብሔርን ቃል ሁሉ ሰምቷልና ይህ ድንጋይ ይመሰክርብናል አለ። አሁን ጥሩ ይሄ ድንጋይ መቅደስ ውስጥ ነው ያለው። ጋይስ ለባርኩ፣ ይሄ ድንጋይ መቅደስ ውስጥ ነው ያለው። ከዛ ምን ተደረገ? መጽሐፈ መጽሐፈ መጽሐፈ ነገሥት ምዕራፍ ስምንት ቁጥር 48 ላይ ምን አለ መሰላችሁ? በማረኳቸው በጠላቶቻቸው ሀገር ሳሉ በፍጹም ልባቸው በፍጹም ነፍሳቸው ወደ አንተ ቢመለሱ ለአባቶቻቸው ወደ ሰጣሃት ወደ ምድራቸው ወደ መረጥካትም ከተማ ለስምህም ወደ ሰራሁት ቤት ቢጸልዩ አለ ወደቤት ነው የሚጸልዩት ወደ ቤቱ እዛ ውስጥ ምን አለ ታላቁ ድንጋይ አለ ድንጋይ ለድንጋይ ይጸልያል ማለት ነው ቀጠለና ደግሞ ዘፍጥረት 28 22 ላይ ለሃውልት የተከልከው ቆይ አንድ ቆይ ቆይ ለምን ሁሉም ታያለ አንተ እኮ ሁሉንም ከዘረዘርክ በኋላ ነው ሁሉም አንድ ላይ እናያለን ያለን። የኔንም አንተ ነው እኔም ልበልና፣ ከዛ አንተ አንድ ጊዜ ሁሉም ያዳምጣሽ። ከዛ ለሐውልት የተከልኩትንም ድንጋይ የእግዚአብሔር ቤት ይሆናል አለ። የምን ቤት? የእግዚአብሔር ቤት ይሆናል። ይሄ ያው ለሐውልት የተተከለው ድንጋይ ማለት ነው ጋይስ። ከዛ ምን አለቀጠለ ወደ ቤትህም እገባለሁ አለ። ብሉ ኪዳን ነው፣ አዲስ ኪዳን አይደለም፣ ብሉ ኪዳን ነው። አይመለከተኝም። ምን አይመለከተኝ ነው? አይመለከተኝም እኮ ብሉ ኪዳን ድንጋይ መለክ ነበር? እግዚአብሔር ድንጋይ አስመልክ ነበር በብሉ ኪዳን? በፍጹም። ይሄ ድንጋዩ ወይ ደግሞ እንትን ሊሆን ይችላል። ቆይ አንዴ ተረጋጋ፣ መጀመሪያ ተረጋጋ። መዝሙረ ዳዊት ምዕራፍ አምስት ላይ ሰርፕራይዝ ሆነብህ ድንግጠሃል? በጣም እኔ ግን በምህረት ምንም አልደነገጥኩም። ያየሁት መመለስ ስለማትችል ወደኛ መጽሐፍ እንደምትሄድ ነው ያየሁት ኮደብል ስታንዳርድ አድርጌልህ፣ ከዛ ኔ ስመልስ ይገባል ወደ አንተ። ዝም በለ አንተን። በመፍራት ወደ ጽድቅ ወደ ቅድስና መቅደስ እሰግዳለሁ። ወዴት ነው የሚሰግደው? ወደ ቅድስና መቅደስ። ወደ መቅደስ ነው፣ ወደ እግዚአብሔር ነው። መልስ አይ መልስ የላችሁም በቃ ስለዚህ፣ ወደ ወደ መቅደስ ነው የሚሰገደው፣ ወደ እግዚአብሔር ነው የሚሰገደው፣ ወደ እግዚአብሔር ነው የሚሰገደው። ለምንድን ነው ወደ መቅደስ ወደ ታላቁ ድንጋይ ወደ አለበት መቅደስ የሚሰገደው? ሃውልት ወደ አለበት። ማን ይላል ማን ይላል? ወደ ቅድስና አ መቅደስ ነው ያለው። ከዛስ ምን አረጋለሁ? እሰግዳለሁ ወደ መቅደስ ነው ወደ ወደ እግዚአብሔር ነው የሚሰገደው ወደ ቅድስና ወደ ቅድስና መቅደስ እኮ ገባኝ። ወደ ቅድስና መቅደስ ምን ማለት ነው? መቅደስ ማለት የእግዚአብሔር ቤት ማለት ነው። ወዳጅ ቤት የተከልከውን ይህም ድንጋይ የእግዚአብሔር ቤት ይሆናል አለ። ስለዚህ ስለዚህ እዛ ውስጥ ያለው ይህ ድንጋይ ወደ ቅድስና መቅደስ ነው። ስለዚህ የእግዚአብሔር ቅድስና ነው ማለት ነው። ይላል ወደ እግዚአብሔር ቅድስ እናሰገደ እንጂ ለድንጋዩ አልሰገደ እኛ ለድንጋይ የሰገድንበትን አምጣሽ በጣም ጥሩ አሁን ጀግና ጀግና ወጥቷል አሁን እሺ አሁን እኛ ለድንጋይ የሰገድንበትን ደግሞ አምጣ ሙስሊሞች ለድንጋይ የሰገዱበትን አንድ ጥቅስ አምጣ ለ የሚልና ወደ የሚል ነገር አለ አሁን እንዲህ ስናደርግላችሁ ነው የሚገባችሁ አያችሁ አምጣ መረጃ አምጣ መረጃ አምጣ። አያችሁ ያውላችሁ እናንተ የምታመጡት ጥያቄዎች በአጠቃላይ እንዳለ ደብል እስታንዳርድ አለን፣ ይቅርታ ካረጋችሁል ማለት ነው። በጣም ተዘጋጅተን ቁጭ ብለን የምንጠብቀው እንጠብቀው እናንተን ነው የምንለው በምክንያት ነው እሺ ለ የሚል ነገር ካመጣ በቃ አሸናፊ ሆናለች። እውነትም እኛ ጣዖት አምላኪ ነን። ለ ወደ የሚል ነገር ካመጣ አንተም ጣዖት አምላኪ ማለት ነው። ሲጀመር ምንድነው ቁርአኑ እያለ ያለው ነገር ወደ فأقم وجهك ነው ሚለው፣ ፊትህን ወደዛ ተቅጣጭ ነው ወደ ወደ ተግባባ። ስለዚህ አሁን ምንም አይነ መረጃ በሌለ ነገር ላይ ባትዘባርቁ ደስ ይለናል። ጋይስ ጥያቄ እንደ ጥያቄነቱ ችግር የለውም።